በነገራችን ላይ ያለ ሽልማት ማስተማር አይቻልም። ሰላም ሰናይትነኝ የስፔሻል ኒድስ ኤንድ እንግሊሽ ኤዲኬሽን ባለሙያ። በነገራችን ላይ ሽልማት ለሁሉም ልጆች የሚሰራና የበለጠ እንዲሰሩ ደስተኛ እንዲሆን የነገሮች ፍላጎት እንዲኖረው የሚያደርግ ነው። ለልጆች ብቻ ሳይሆን ኢቭን ለእኛም ጭምር ሽልማት ስናገኝ ሞር ለምንሰራው ነገር ፍላጎት ሊያድርብን ይችላል እና ሽልማት ሁሉም ላይ የሚሰራ ነገር ነው። ወደ ስፔሻል ኒድ ልጆች ደግሞ ስንመጣ ያለ ሽልማት መስራት አይቻልም። ሽልማት ስንል ግን ምን ማለታችን ነው? እና እንዴት ነው ሽልማት የምንሰጣቸው? አንዳንዴ ሽልማት ስንል የሚጣፍጥ ነገሮችን መስጠት መጫወቻዎችን መስጠት ምናምን ብቻ የሚመስለን ሰዎች አለን። ሽልማት የምንሰጠው እንደየ ልጆቹ ፍላጎት ነው። የመጀመሪያው ሽልማት የምንለው ፖዘቲቭ ሪንፎርስመንት ነው። ይህም ደግሞ የሆነ ነገር ሲሰሩ በጣም ጎበዝ ብሎ ማጨብጨብ ሊሆን ይችላል። በጣም ጥሩ የሆነ ፋሻል ኤክስፕሬሽን ስሜታችንን መግለጽ፣ እንደዚሁም ደግሞ የሚወዱትን መዝሙር መዘመር ሊሆን ይችላል። ሁለተኛው ደግሞ ደስ የሚያሰኛቸውን ነገር እንዲያደርጉ መፍቀድ ለምሳሌ አንድ ልጅ አለችኝ እዚህ እንደዚህ ጉልበቴ ላይ መተኛት የምትወድ ምንድነው ማደርገው አንድ ስራ ከሰራች በኋላ እዚህ ላይ ጋደም እንድትል ፈቅድላታለሁ ማለት ነው ይህም ሪዋርድ ሊሆን ይችላል ምክንያቱም ደስ የሚያሰኛቸውን ነገር እንዲያደርጉ መፍቀድ ነው ማለት ነው እንደዚህም ደግሞ አንድ ልጅ አለችኝ ሙቭ ማድረግ ክላስ ውስጥ መዞር ትወዳለች የሆነ ነገር ስትሰራ እንደ ሪዋርድ ሙቭ እንድታደርግ እፈቅድላታለሁ ማለት ነው። ይህም ሪዋርድ ሊሆን ይችላል። ሌላው ደግሞ መጫወቻዎች ሊሆን ይችላል ወይም ደግሞ የሚወዱትን እቃ መስጠት ሊሆን ይችላል። ነገር ግን የምንሰጣቸው እቃዎች ኦን ደ ዌይ ለምንሰጣቸው ቴራፒ የሚጠቅማቸው ቢሆን ይመረጣል። ለምሳሌ እኔ የምጠቀመው በብል በብል ስንሰጣቸው፣ በበብሉ ይጮታሉ፣ በደንብ ይደሰታሉ። ኦን ደ ዌይ ደግሞ መስላቸው እንዲጠነክር ይረዳቸዋል ማለት ነው። ወይም ደግሞ ፊሽካ መንፋት ሊሆን ይችላል ፊኛ መንፋት። እነዚህ እነዚህ ቴራፒያቸውም ላይ እየሰራን እንደዚሁም ደግሞ እንደ ሪዋርድ መጠቀም እንችላለን ማለት ነው። መርሳት የሌለብን ግን ያለ ሪዋርድ በጭራሽ ማስተማር አንችልም። ሌላኛው ደግሞ ሪዋርድ የምንሰጥበትን ጊዜ ከጊዜ ወደ ጊዜ እየቀነስ ነው እንሄዳለን። ለምሳሌ ለአንድ ሰዓት ከሆነ የምንሰራውና ገና ስንጀምር በየሶስት ደቂቃው ሪዋርድ ልንሰጣቸው እንችላለን፣ ለአንድ ደቂቃ ከዛ እየቆየን አምስት ደቂቃ አስር ደቂቃ፣ ከዛ ደግሞ ሰላሳ ደቂቃ፣ ከመጨረሻ ላይ ደግሞ አንድ ሴሽናቸውን ሲጨርሱ አንዴ ብቻ ሪዋርድ ልንሰጣቸው እንችላለን ማለት ነው። ስለዚህ መጀመሪያ ላይ ቶሎ ቶሎ እንሰጣቸው የነበረውን ሪዋርድ እየቀነስን መጨረሻ ላይ ልክ ሴሽኑን እስክንጨርስ ድረስ ጠብቀን አንድ ብቻ ልንሰጣቸው እንችላለን ማለት ነው። ከዛ ደግሞ በደንብ ኢምፕሩቭ እያደረጉ ሲሄዱ ያለ ሽልማት ደግሞ እንደ ማንኛውም ልጆች መስራት ይጀምራሉ ማለት ነው። ምክንያቱም ለምሳሌ እንዲያወሩኛ ሽልማት የምንሰጣቸው ከሆነ ሌላ ቦታም ከወላጆቻቸውም ጋር እንዲያወሩ ከሌላ አስተማሪዎቻቸው ሲጠይቋቸው እንዲመልሱም ሪዋርድ ሊፈልጉ ይችላሉ ማለት ነው። ስለዚህ ልጆቹ በቂ የሆነ ሲቲንግ ቶለራንስ ሲኖራቸው፣ በደንብ ባህሪያቸው ሲስተካከል ምናምን የምንሰጣቸውን ሪዋርድ እየቀነስን መጨረሻ ላይ ያለ ሪዋርድ ወይም ደግሞ ፖዚቲቭ ሪንፎርስመንት ብቻ እየተጠቀምን እንዲሰሩ እናደርጋለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላሙን